ወደ ወደ ጦርነት ገባች ጸጋቾቿንና ቤዚ ልትበቀላቸው ወደ ሶስተኛው የዓለም ጦርነት ገባች። አትሰሙ አሰላሙ አሌይኩም ወራህመቱላሂ ወበረካቱህ ውድና ተከባራችሁ የበጎ ቤተሰቦችና የአፍላ ፍቅር ወዳጆች እንዲሁም ተከታታዮች እንደምን አላችሁ? ያለውኝ አልሐምዱሊላ ሰላም ነኝ። እንግዲች ጸጊ መጀመሪያ ላይ እንደ መልካም ሆናና ጥሩ ሆና እንደምትቀርባቸውና ከዛም በኋላ ከኋላቸው በጣም በብዙ ነገር እንደምትጎዳቸው በሰራችሁ ቪዲዮ እና ባነሳችሁ ፎቶ እጅጉን እንደምትበቀላቸው እንዲሁም እንደምታስፈራራቸው ለራሷ ቃል ገብታለች። አሁንም ቢሆን ቤዚ የዛን የሰውዬ ለማጣራት ያ ሰውዬ ምንሽ ነው እንዴት ነው እንዴት ጎዳሽ የሚለውን ልታጣራት ብትሄድም እሷ ግን ዛሬም ልትነግራት ፈቃደኛ አልነበረች። ይልቁንም እኔ የመጣሁት ዛሬ እባክሽን ልለምንሽና እንዳሸነፍሽኝም አዋጅ ልወጅልሽ። በቃ አሸንፈሽኛል፣ አንቺ ትልቅ ነሽ፣ አንቺ ታሸንፊ ያለሽ ትቼያለሽ። ስለዚህ በሰው ፊት ከፈለግሽ ላውጅልሽ፣ በራስሽ ከፈለግሽ ደግሞ እግርሽ ጋር ተንበርክኬ ልለምንሽ አባቴ ን አጥቻለሁ አባቴን ባጣሁበት ሰዓት እናቴ ደክማ ለፍታ ነው ያስተማረችኝ እባክሽን ሁለተኛ እናቴ ጋር አታቀያይሚኝ የሰራሽብኝን ቪዲዮ ና ወደ ሆቴሉ ስገባ ያነሳሽኝን ፎቶ እባክሽን ሰርጅልኝ ብትላትም? እሷ ስለምን እንደምታወሪ አልገባኝም ሴትዮ ምን ማለት ፈልገች ነው ወይስ ባልና ሚስቶቹ ዛሬ አብዳችሁ ነው እንዴ ስትላት ማለት ብላ ብትጠይቅም፣ ያሬድም እንዲሁ መጥቶ ትናንትናም ጠይቆኝ ነበር። አንቺም የዛኑ ተመሳሳይ ነው የጠየቅሽ። አብዳችሁ ነው ወይስ እኔ ነኝ የተምታታብኝ ስትል መለሰችላት። ቤዚ ደነገጠች። ደነገጠችና እንደሱ አይደለም እባክሽን፣ አሁንም ቢሆን ያነሳሽኝው ፎቶ እንዴት ትሰርጅልኝ እንዲታጠፊልኝ እለምንሻለሁ፣ ብላ ነገረቻት። ቤዚ የማልቀስ ስሜት ወይም የማልቀስ የማልቀስ ሁኔታ ድምጿ ቢቀየርም እሷ ግን ያላትን ጥንካሬ መፈታተን ስለማትፈልግ ጸጋ ታጠገቧ ብድግ ብላ ትሄድና፣ እባክሽን ቤዚ ከዚህ በኋላ ጥንካሬን አትፈታተንም እኔ ጥንካሬን ማፍረስ አልፈልግም ስት ለራሷ ቃል ገባች። በምታለቅስበት ቦታ በዛው ቦታ ትታት ትሄዳለች። ቤዚን እንግዲች ምንም ማድረግ ያልቻለችውና ግራ የተጋባት ቤዚ በአንድ ቦታ ቁጭ ትልና ያሬድ ይመጣላታል። እንዴ ነህ እንዴ ነሽ ተባብለው ሰላምታ ተተቀያየሩ። በኋላ ፊትሽ ጥሩ አይደለም ቤዚ፣ የተፈጠረ ነገር አለ እንዴ ብሎ ቢጠይቃት አይ የለም፣ እንዲሁ ነው ደግሞ እኮ የተለመደ ነው አለችው። ስትይ አልገባኝም ሲላት፣ ጸጋና አግኝተሻት ነበር እንዴ ብሎ ጠይቃት፣ አዎ አግሻት ነበር። እኔ ፎቶ ማንሳቷ አላስፈራኝም። ያስፈራኝ ፎቶስ ፎቶ ኖሯት ቪዲዮ ኖሯት የማያስችላትና ካላስፈራራሁኝ ብላ ያዙኝ ልቀቁኝ የምትለዋ ልጅ አሁን ምንም ነገር እንደማታውቅ ለምን እንደዛ እንደሆነች ነው አለችው። እሷም ደግማት እኔ ምን እንደሆነ አልገባኝም፣ የጸጊ ዝም ማለት አልገባኝም። እስካሁን እኮ በድሮ ሀሳቧ ቢሆን በጣም በብዙ ነገር አስፈራርታኝ ነበረ፣ በጣም በብዙ እማዬም ጋ ፎቶንና ቪዲዮን አድርሰው ነበር። አሁን ግን እንዴት ዝም አለች ስትል ጠየቀችው። እሱም የሆነ ሆነና ጸጊ ቤዚ፣ አንድ ነገር ልንገርሽና ተባበሪኝ ሲላት ያሬድ ጠይቃት ቤዛን ቤዚ፣ እሺ ይቻላል ምን ነበር ስትለው፣ እባክሽን፣ ይህ ጉዳይ ለኔ ተዩና፣ በራስ የመንገድ ልፍተው በራስ የመንገድ ልወጣው ጸጋን ለኔ ተያት እኔ ጋጣያት ሲላት እሷም ይህ ነገር እንደማይሆንና ፈጽሞ ጭራሽ እንደዛ አይነት ነገር እንዳያስበው ታስጠነቅቀዋለች። እሱም መለስ ሲልና በንዴትና በብስጭት በተናደደ ፊት ይህን ሁሉ እያደረገችሽ፣ ይህን ሁሉ እየሰራችብሽ፣ ይህን ሁሉ እያሰቃየችሽ እያዘንሽላት መሆኑ ነው ብሎ ጠየቃት። እሷም አዎ፣ አዝንላታለሁ። ደግሞ ይህ ቀን በፊት ከቀን ወዲህ የመጣ እስነት ነው። ድሮ ድሮ እንዲህ አልነበረም። ነገር ግን አሁን የዛን የሰውዬ ታሪክ ከሰማሁኝና ያለችበትን የሕይወት ወጥንቀጥ ውስጥ ስለማውቅ ሴት ልጅ እንደመሆን የመጠን ታሳዝነኛለች። ምናልባችም ደግሞ እንደዚህና እንደዚያ አይነት ሰዎችን ወደ ቀልባቸው እንዲመለሱ እንደዚህ አይነት ሰዎችን ፍቅር በመስጠትና ያጡትን ፍቅር እንዳገኙ በማድረግ ነው ወደ ቀልባቸው ሊመለሱ የሚችሉት እንጂ በጉልበት ወይም በኃይል የሚመለሱ አይደሉም ስትል ቤዛ መልካም አስተያየቷን እና መልካም ነገሯን ለያሬድ ያመላክተዋለች። ያሬድ ግን አሁንም ቢሆን ተቀባይነት አላደረገውም የሷን ንግግር። አንቺ ግን ትገርሚያለሽ። ምን አይነት ሰው ነሽ? አረነቂ ቢላትም እሷም ሀሳቧና አቋሟ አንድና አንድ ነው። እሱም ቤዛን መጥቀምም ባትፈልግም መጉዳት ባትፈልግ እንኳን መጥቀም እንኳን ባትፈልግ ግን እሷን መጉዳት አትፈልግም። እሷን ልትጠቅማት ባትችልም ልትጠቅማት አቅሟ ባይፈቅድላትም ግን ጸጋን የመጉዳት አቅም እንድልላትና እንደማጎዳትም ለያሬድ ስትነግረው ያሬድን በስጨት ይለውና እንግዲህ ቢመር ሟጠው እውነቱ ይሄው ነው ትለዋለች። በመቀጠልም ጸጋ ለቹቻ ማስጠቀቂያ ቀይ ካርድ ሰጠቻት። ቹቻ እንግዲህ ባለፈው ስት ደፍቃት አንበርከክ ለአንበርከክ እያለች ስት መታት ነበር ጸጋን። አሁን ልትበቀላት ቁጥር አንድ መዝገቡ ተከፍተዋል እያለቻት ነው። ፎቶዋን ፎቶ ላይ ጽፋ የሷን የመታች የሷን ስትመታት የለበሰችውን ስት መታት ልብስና እሷን ፎቶዋን እንዲመሳሰሉ አድርጋ እንድትነቃ አድርጋ ስላት ጽፋት ቀንሽን ጠብቂ ብላ ቀይ ካርድ ይሰጣት ሻንጣው አድርጋላታለች። ልክ ሻንጣዋን ከፈት ስታደርገው ቱቻ ቀይ ካርዱን ወይም በሷ ስም የተጻፈውን እሷ ፎቶ ላይ እሷ ፎቶ ያለበትን ወረቀት ታያለች። ይህ ነገር አስደንግጧታል። ከዛ በፊት ግን ወረቀቱን ሳታገኘው በፊት ግን የማሽቀበጥ ይሁን የማሽቋለጥ እማቀው ነገር የለኝም። ጠፋሽ ጠፋሽ፣ ናፈቅሽኝ ናፈኩሽ እየተባባሉ ነበር። ሁለታቸውም ናፈኩሽና ናፈቅሽኝ ያልተዋወጠላቸው፣ ያችም ምን አስባ ነው፣ ይችም ምን አስባ ነው ሲባባሉ፣ እዴ እኔ እየፈለኩሽ ነበር፣ እኔ ናፍቀሽኝ ነበር፣ እንኳን አገኘውሽ ሲባባሉ፣ ሁለቱም እንዳልተዋጠላቸው፣ ወይም እችም ናፍቃ እንዳላገኘቻት ያቺን ፈልጋት እንዳላገኘቻት ፊታቸው ላይ ይናገር ነበር። ለማንኛውም ወደ ወረቀቱ ከመሄዳችን በፊት አራት ሰዎች ጠፍተውኛል። ፊዮሪና፣ ቅዱሴ ቾምቤና መቅዲ፣ እባካችሁ እነሱን አምጡት። ቾምቤን እና መቅዲን ማየት ፈልጋለሁኝ። ማንም በመካከላቸው ሳይገባ ቅዱሴንና ፊዮሪዬን ናፍቀውኛል። እኔ ፊዮሪ በጣም ነው የምወዳት። ሁልጊዜ ሁል ጊዜ ሁል ጊዜ ማለት ነው ሁልጊዜ ጊዜ ቪዲዮ ላይ ፊዮሪን እወዳታለሁ ነው የምለው። አሁንም ቢሆን እወዳታለሁ፣ ግን ሁላቸውንም ጠለቻቸው ሳይሆን በቃ ፊዮሪ ትለያለች። ፊዮሪን ነው የምወዳት በጣም በጣም ማለት ነው። እና ቅዱሴ ጋር ስትሆን ደግሞ በጣም ነው የምትደምቀው። በቃ ውበቷ አሁን ላይ ይፈካል ነው የምላችሁ። እና ለምንድን ነው ያልመጡት? አራት ሰው ጠፍቶኛል። እናንተ አልጠፋችሁም። ለማንኛውም ቤተሰብ ቹቻ እንግዲህ ምን ይከተላታል? ትነቃለች ወይስ አትነቃም? ጸጋ ይሄን ታረጋለች ብላ ታስባለች ወይስ አታስብም? ይሄን ነገር የምታደርግ ጸጋ ብቻ ናት ብላ ታስብ ይሆን ወይስ አታስብም? ብቻ ቀጣይ ቪዲዮ ላይ የምናየው ይሆናል። ቀጣይ ቪዲዮ እስከሚለቀቅ ድረስ እስከዛው የኔን ቻናል ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እወዳችኋለሁ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም።